የነብዩላህ ዩሱፍ ወንድሞች መጀመሪያ ንጹሀንን ብለው ሽንጣቸውን ገትረው ሲከራከሩ ከቆዩ በኋላ እቃው በመገኘቱ እፍሬት እየተሰማቸው እንደገና ራሳቸውን ለማዳንና ወንጀሉን ወደ አንድ ግለሰብ ጠቅልሎ ለመጣል ቢንያሚንን ይተቻሉ፣ እስከ ቀዳሚው ወንድሙ ድረስ ሳይቀር ማለት ነው። አሉ የስሪቅ ፈቃድ ሰረቀ አሁለሁም ይንቀብሉ። ይሄ ቢንያሚን የተባለ ልጅ ሰርቆ ከተገኘ ይህ አያስገርምም። እኛ ዘንግተን እንጂ የዘር ችግር አለበት። ያ ሟች ወንድሙም ቀደም ሲል እንደዚሁ በሌብነት ተጠርጥሮ ነበረና ዘር ተልጓም ይጠቅሳል እንደሚባለው እንደዛው መሆኑ ነው። እኛ ሳይገባን አሉ። ራሳችንን ያዳን መስሏቸው ወደ ባሰው ችግር መግባታቸው ነው ማለት ነው። ዩሱፍ አሁን ያ ወትሮ ሌባ ነበር የሚባለው ሰውዬ ንጉሱ ነው። አለዚ ራሳቸውን ለማዳንና ወንድማቸውን በሱ ላይ ለማላከክ ሲሞክሩ ፈቀድ ሰረቀ አሁለሁ ማለት ዩሱፍ ታሁን ቀደም ሰርቆ ነበረ የእሱ ወንድም ስለሆነ ያው የወንድሙ ባህሪ ተዋርሶት ነው ወደዚህ የመጣው ብለው ቁጭ አሉ ማለት ነው። ተዳጡ ወደ ማጡ እንደሚባለው ሰው ሲደናበር መፍትሄ አገኛለሁ ሲል ወደ ባሰ ገደል ይገባል እና ዩሱፍ ለመሆኑ ሰርቆ ነበረ የተባለው ምን ሰርቀው ነው ወደሚለው ስንመጣ ትናንትና ታልፏል እና ይህንን ትንሽ ለማብራራት ፈልጌ ነው። ዩሱፍ በልጅነታቸው የሆነ ነገር ሰርተዋል ያን ነገር እንደ ሌብነት በመቁጠር አሁን ራሳቸውን ለማጽዳት ቀዳሚ ወንድሙም እንደዚሁ ሰርቆ ነበርና ይህም ቢሰርቅ አያስገርምም አሉ። ምን ነበር ሲባል የተለያዩ ምክንያቶችን ይጠቅሳሉ ሙፈሲሮች። አንደኛ በልጅነታቸው እቤት እያሉ ገና ህጻኑ እያሉ ለማኝ ይመጣል ቤታቸው። የራበኝ የቸገረኝ ባካች መጽቱኝ እያለ ይጮሃል፣ በር ላይ ቁሞ። ያኔ እናታቸው አልነበረችም። ስለዚህ በርህራሄ ይሄ ሰውዬ እየ እንደዚህ ተርቦ ተቸግሮ እናት የለችም ብዬ እንዴት አባርረዋለሁኝ በማለት ወደ ጓዳ ገብተው የሚቀምስ ነገር ይፈላልጋሉ። ሲፈልጉ ምንም ምግብ አላገኙም። አንዲት እንቁላል ብቻ አገኙ። ያችን እንቁላል አውጥተው ሰጡ ለለማኙ ማለት ነው። ከዛ እናቱ አቶ መጣ እንቁላሏ የት ሄደች በምትል ጊዜ ለለማ ይሰጠዋት አለ። ይሄ እንግዲህ ዩሱፍን ገና ከልጅነታቸው ምን አይነት ሰው እንደሆኑ የሚገልጥ ሰብአዊ ርኅራ የተሞላባቸው መሆኑን ነው የሚያሳየው ማለት ነው። እናቱን ሳያስፈቅድ እንቁላሏን ስለሰጠ ሌባ ተባለ ማለት ነው። ይሄ ዩሱፍን የሚያስመሰግን የሚያስደንቅ ነገር እንጂ ሌባ የሚያሰኝ አይደለም። ሰው ከእናቱ ቤት ለለማኝ አንድ ነገር አንስቶ ቢሰጥ ሌባ ይባልም። እነሱ ግን ያው ችግር አለባቸውና በዩሱፍ ላይ ጥቁር ነጥብ ይፈልጋሉ ሁልጊዜ፣ ትንሽም ነገር ብትሆን ማለት ነው። አንዱ ይሄ ነው፣ እንደዛ ያሰኛቸው ማለት ነው። ሌላው ደግሞ እናታቸው እንደዞ ለጋድሜ ላይ እያሉ ወላጆችን ልዘይር ብላ አስከትላቸው ትሄዳለች፣ አባቷን ልትዘይር አባቷ ሙሽሪክ ነበረ፣ የዩሱፍ አያት በእናት በኩል ማለት ነው። እዛ ሲገቡ የሆነ መቅደስ አለው ቤት ውስጥ፣ እዛ ጣዖት አስቀምጦ ጧት ማታ ያን ጣዖት እየተሳለም አገኙት። እሳቸው የነብይ ልጅ ናቸው። ስለዚህ ያ ነገር ሰቀጠጣቸው ማለት ነው። እንዴት የማይለማ የማይሰማ ግኡዝ ነገር ሰው ይሳለማል? አቅል ያለው ሰው አሉና፣ አጋጣሚው ጠብቀው ሰው እረጭ ብሎ ሲተኛላቸው ታዛቢ ሲጠፋ እሳቸው እንቅልፍ ነስቷቸዋል። ጉዳዩ እዛ ሁሉም ሲተኛላቸው ጨለማ ለብሰው ያንን ጣዖት አውጥተው ወዳኮ ቆሻሻ ቦታ ወስደው ይጥሉታል ማለት ነው። ጠዋት ሰውየው ተነስቶ እንደለመደ ሊሳለም ሲሄድ ባዶ ሆኖ አገኘ ቦታውን ማለት ነው። እና ያዙ፣ ይልቀቁኝ አለ። ጣዖት ጠፍቷል፣ ጌታ ያፋልጉኝ አለ። የሰፈር ሰው ሁሉ ተረበሸ። አካባቢ ያለውን ሁሉ ሲበረቁሱ እዛ ቆሻሻ ቦታ ተገኝ አብሮ ማለት ነው ከውሻ ሬሳ ጋር ያኔ ያንን አንስቶ እንደገና አጽድቶ ሽቶ አርከፍክፎ ምን ብሎ እንደዚህ ያደረገህን ሰይጣን ባገኘው ኑሮ አሁን በዚህ በሰይፍ ነበረ ምናምን ብሎ አስቀመጠ መልሶ ሌላው ሌባ ያሰኛቸው ይሄ ነው የአባቱን ጣወስ ሰርቆ የአያቱን የቆሻሻ ጥሏል። ኋላ ያው ሲጠና እሱ እንደሆነ ተደረሰበት ማለት ነው። ሕፃን ልጅ ነው አያውቅም ምናምን ተብሎ ለጊዜው ታለፈ። እሱ ያችንም ይዘዋል ማለት ነው። ምክንያቱም የጣውንት የቤተሰብ ሁልጊዜ የሆነ ያልሆነችን ነገር እየለቃቀመ ስም ለማጥፋት ይጠቀምበታል ማለት ነው። ይሄ ነው። ሁለተኛ ሶስተኛም እንደዛው። እናታቸው ያው በህፃን በለጋ እድሜ እያሉ ነው የሞተችባቸው እናታቸው በምትሞት ጊዜ ከዚች ከጣውንት ጋራ መኖሩ ከበደ። አክስታቸው ናት ለነገሩ። እና ህታማቶቹን ነበር ያገቡት በዛ ዘመን ህታማት ማግባት ይፈቀር ነበርና። እና አክስታቸው ለማሳደግ ስትሞክር የእሷ ልጆች ጥላት ናቸው፣ ለሱ ተፎካካሪ ናቸው። ደሞ እነሱ ጎረምሶች ናቸው። እዛ እየጎነተሉ አላስቀምጡት አሉ። በየቀኑ እየመጡ ያስለቅሱት ጀመር። ያኔ ምን ይሻለኛል ብለው ተጨነቁ። ነብዩላህ ያዕቁብ ማለት ነው። እና እህት ነበረቻቸው ሌላ ቦታ የምትኖር ታላቅ እህታቸው ፋኢቃ ትባል ነበር። እሷ ችግሩን ስሰማ መጣችና ወንድሜ ሆይ ልጆች ያው የቲም ሆነዋል ና ታተዋል። እኔ ደግሞ እህትህ ነኝ። እሷ በአጋጣሚ መካናት ልጅ የላትም እና እኔም ልጅ ፈልጋለሁና ስጠኝና ዩሱፍን እኔ ላሳድግልህ ብላ ለመነቻቸው። ይሽ ብለው ሰጡ። እሳቸውም ተቸግረው ነበርና ምንም መለየት ባይፈልጉ ማለት ነው። ወሰደችና የተወሰነ ጊዜ እሷ ጋር ቆየ። አልፋ አልፋ እያመጣች ታሳያቸዋለች፣ መልሳ ትወስዳለች። በዛ ሁኔታ ላይ እያለ ዩሱፍ እንግዲህ ጸባያቸውም መልካቸውም ሁለንተናቸው የተዋበ ነው። እንኳን ለተወለደ ለዘመድ ቀርቶ ያየ ሁሉ ይወዳቸዋል። ተነዘ ተመቀኛ ወንድሞች በስተቀር ማለት ነው። ያኔ ሴትዮዋ በጣም እንግዲህ የዩሱፍ የፍቅሩ ከሚገባ በላይ አጠቃ ትቻ አክስቲቷ አሳዳጊዋ ማለት ነው። እሳቸው አንድ ዓመት ያህል እንችጋ ይቆይና ከዛ በኋላ ትመልሽልኛለች ብለው ቃል አስገብተው ነው የሰጧት። ያ ዓመት ደረሰ። ዓመቱ በሚደርስ ጊዜ ይሄ ልጅ እኔ መልሼ ሰጥቼ እንዴት አድርጎ ነው እንቅልፍ የሚወስደኝ በማለት ታስብ ትጨነቅ ጀመር ማለት ነው። አንድ ዘዴ መፍጠር አለብኝ ልጁ ከጄ እንዳይወጣ ብላ ያያቷ ዝናር እሷ ጋር ነበረ። የአማና ጠባቂ ናት። ታላቅ እህት ስለሆነች የነቢዩላህ እብራሂም መታጠቂያ ቀበቶ ለኢስሐቅ ተወርሶ ለልጃቸው ኢስሐቅ ደግሞ ሲሞቱ ያው ለያዕቁብ ነበረ መውረድ ያለበት። ግን ለያዕቁብ ከመሰጠቱ በፊት ኢስሐቅ ልጅ ነበርና ያዕቁብ ይህንን ያያትሽ አደራ ነውና ወደፊት ያው ነቢይ ሲመጣ ትሰጫለሽ የነብይ እቃ ነው ብለው ለታላቅ እህታቸው አውርሰው ነበር። ያ ቀበቶ እሷ ጋር ይኖር ነበር ማለት ነው። ያንን ቀበቶ ለዚያራ ይዛቸው በምትሄድበት ጊዜ እዛው ቀጠሮ ደርሷልና እዛው ያስቀርብኛል ማለት ስለፈራች ወንድሟ እንዳይቀሟት ቀበቶውን አጠማዛ ደጋግማ ወገቡ ላይ አዞረችና ተላይ ቀሚስ አለበሰችው። እንዳይታይ ማለት ነው። ከዛ በኋላ እንዳውም እሳቸው ናቸው እ ሊወስዱ መጡ። ሲመጡ ያው በቀጠሮ መሰረት ልጁን ልሰጭ መጣሁኝ ምናምን ሲሏት እንግዲህ ያው ፍቃድ ካልሆነ ምን አረጋለሁ ቃል ነው፣ መውሰድ ትችላለህ አለቻቸው። እሽ ብለው ተጨዋውተው ልጁን አስከትለው ሲወጡ እቃ ጠፋ ይብላ ጮኸች፣ ያሮጊቷ ማለት ነው እና አፋልጉኝ የክብር እቃ ነው፣ የአባቴ የአያት የአደራ ነው፣ ቀበቱ ጠፋብኝ። ምስል አካባቢ ሁሉ ሲበረቆስ ምንም ነገር የለም። በመጨረሻ ምናልባት የልጅ ነገር ዩሱፍ አንስቶ ወደ አንድ ቦታ ጥሎት ከሆነ እስቲ ጠየቅ፣ ቶሎ ድረሱባቸውና ጠይቁ ተብሎ መለክተኛ ተላከ ማለት ነው እና እንደዚህ እቃ ጠፍቷል ሲሏቸው ያዕቁብም ደነገጡና ልጁን ይዘው ተመለሱ፣ ነገሩን ለማጣራት ማለት ነው። ከዚያ ሲፈለግ ሲፈልግ በመጨረሻ ይኸው አልተገኘም። ተስፋ ተቆረጠ። እስቲ ምናልባት እስቲ ልጁ ንው ተብሎ ቀሚሱ ገለብ ሲባል እሱ ላይ ተጠምጥሟል። ራሷ ናት ያስታጠቀችው። ሕጻን ልጅ ነው አያውቅም። እና በእነሱ ሕግ መሰረት ሰርቆ የተያዘ ሰው ምርኮኛ ነው። የዛ የሰረቀው ሰው አገልጋይ ነው የሚሆነው ማለት እሷ ነው የምትፈልገው እና ኋላ የልጅ ነገር አያቅም፣ በቃ ቅርት አድርጊለት ምናምን ሲሉ፣ አይ እንደ አይነት ቀልድ የለም፣ በህጉ መሰረት ትፋረደዋለሁ አለች። ምንድ ነው የምትፋረጀው? ያው ታውቃለህ፣ እንደ አባታችንን ህግ የኢስሐቅ ህግ ሌባ ተይዞ እጅ ተፍንጅ እቃውን ይዞ ከተገኘ የባለ ንብረቱ ባሪያ ይሆናል፣ አደል እንደሚለው አለች። አዎ፣ ስለዚህ አንተ ነቢይ የሆነ ያለህን ህግ ትጥሳለህ እንዴ አለች። እና መጎተቻቸው ማለት ነው። ምን አረጋለሁ ብለው ተሸንፈው፣ ሆድ እያወቀ እሷናት የሰራችው ልጁን ትተውላ ትሄዱ ማለት ነው። ስለዚህ ሌላው ሌባ ያሰኛቸው ይሄ ነው። ይሄን ደግሞ ራሳቸውን ብለው አልሰሩትም። አክስቲቱ የሰረችው ፊልም ነው ማለት ነው። ሶስቱም ነገሮች ደግሞ በሕፃንነት እድሜ ነው ማለት ነው። አቅማዳም አልደረሱ በሕፃንነት እድሜ አንድ ልጅ የማንንም እቃ ያገኘውን ደስ ያለውን ያነሳል። ሌባ አይባልም። ልጅ ስለሆነ የልጅ ነገር አያውቅም ተብሎ ነው የሚታለፈው። እነዚህ የጣውንት ልጆች ግን እነዚህን ሁሉ ለቃቅመው ደምረው ዩሱፍ ያው ሌባ ነበረ፣ ወትሮም ታላቅ ወንድሙ ይህንን አስተምሮት ነው የሞተው እሱ ይሄም ያው የዛው ወንድም ስለሆነ ነው ብለው ወነጀሉ ማለት ነው። ያኔ እንግዲህ ዩሱፍ ይሄ ነገር ወትሮ የተሰራባቸው ደባ ሳይበቃ፣ ከነ ህይወታቸው ጉድጓድ መወረወራቸው ሳይበቃ፣ እንደገና ደግሞ ሙቷል የሚሉትን ሰውዬ ታሪኩን እያጎደፉ የሌባ ወንድም ሌባ ነው ብለው እንዴት ፊቴ ላይ እንደዚህ ይሰድቡኛል? አሉና ስሜታቸውን ሰቀጠጣቸው ማለት ነው። እና ይሄ ልጅ ቢሰርቅ ታላቅ ወንድሙም እንደዚሁ ይሰርቅ ነበረ ሲሯቸው ስሜታቸውን የሸነቆጠው ይህ አነጋገር ማለት ነው። ፈአሰራሃ ዩሱፍ እና የዛ ጊዜ በመዳፋቸው ስር ነው ያሉት። የፈለጉትን እርምጃ መውሰድ ይችሉ ነበር። እንኳን አሁን ተሳድበው ወትሮ በሰሩትም ወንጀል መቀጣት ነበረባቸው። አሁን ግን ይህም በሚሉ ጊዜ ዩሱፍ ይህንን ስሜታቸው ፊታቸው ጨፍገግ ሲል እንኳ እንዳይታይባቸው ጥርሳቸውን ነክሰው ጥጥት አደረጓት። ቁጭቷን እንዴት እንዲትላላችሁ ሊሎ አልቻሉም። ምክንያቱም ያ ነገር ሊጋለጥ ነው እና ማለት ነው። ገና ዩሱፍ መሆናቸውን ስላልነገሯቸው እና ፊ ነፍስ ይህ ማለት በስሜታቸው ውስጥ የተናገሩትን መጥፎ ቃል ዋጣ አድርገው ዝም አሉ፣ ቻሉት ማለት ነው። ወንድሙ ምን አድርጎ ነበር ምናምን ሊሏቸው አልፈለጉም ማለት ልክ እንዳልሰሙ መስለው አለፉ ወለም ቢዲ ሃለሁም በሰውነት በስሜታቸው ውስጥ ያሳደረባቸውን ቁጭት ለሰዎቹ ሊገልጡላቸው አልፈለጉም ከደግነታቸው ብዛት ማለት ነው ቃለ አንቱም ሸሩን መካነን ፊ ነፍሲህ ግን በውስጣቸው ሰውን በሆነ ባልሆነው ነገር ለወነጀል ብትሞክራላችሁ እንጂ እንዳውም እናንተ ከምትወነጅሏቸው ሰዎች የከፋችሁ መጥፎ ናችሁ የሚል ስሜት መልስ በልባቸው ውስጥ ሰጡ ባፍሳ ይናገሩ ማለት ነው። ክፉ ሰው እስከተባለ ከእናንተ የከፋ የለም የሚለውን ለራሳቸው ነገሩትና ዝም አሏቸው ማለት ነው። ወላሁ አዕለሙ ቢማ ተሲፉን አሉ ባጭር ቃል እንግዲህ እናንተ አሁን የደረሰባቸውን ችግር መፍትሄ የሰጠን መስሏችሁ ይህን ልጅ አባ ወንድሙም ጭምር እየሰደባችሁት ነው የምትሉት ነገር እንዳላችሁት ይሁን ወይም በተቃራኒው ይሁን አላህ ያ ቃል የምትሉትን ነገር እኔ ስለዚህ የማቀው ነገር የለም፣ በማለት አለፏቸው ማለት ነው። ከዚያ በኋላ እነሱ እንግዲህ አሁን ጎል ገብተዋልና ማምለጫ የላቸውም፣ በሌብነት ተከሰዋል። መጀመሪያውኑ ደግሞ ሌባ ሁነን ከተገኘን በእኛ ህግ እንዲትፈርድብን ተስማምተናል ብለዋልና ያንን ነገር ለመወጣት መከራከሩ እንዳላዋጣ ስለገባቸው ወደ መለማመጥ እና ወደ መለማመል ሊዞሩ ነው። ቃሉ ያ አዩሃል አዚዝ የተሸነፈ ሰው ይኸው ነው ክቡር ሆይ ማለት ጀመሩ። ኢነ ለሁ አበን ሸይክን ከቢራ ይሄ ልጅ ምንም ቢሆን ያጠፋ ቢሆንም በጣም በእድሜያቸው የገፉ ትልቅ አዛውንት አባት አሉ። ያ አባቱ ደግሞ ከሁላችን የበለጠ እሱን ይወዱታል። የሟቹ የመጽናኛ መረጋጊያ አድርገው የያዙት እሱን ነው። ስለዚህ ይህ ልጅ ካስቀረህብን አባታችን በድንጋጤና በሐዘን ይሞቱብናልና ፈኩዝ አሀደና መካነሁ ልጁን ልቀቅልንና በሱ ፈንታ ከኛ የፈለግከውን ሰው መርጠህ አስቀር። ያ ወንጀለኛ አትቅጣ አንልህም በመሰረቱ ማለት ነው። ግን ልጁን ተወውና በሱ ፈንታ ከእኛ አንደኛውን የመረጥከውን ሰው አግተህ ማስቀረት ትችላለህ። ይህም ብታረግልን ራሱ ጥሩ ትብብር ነው የሚል ሀሳብ አቀረቡ ማለት ነው። ኢና ነራከ ምን አልሙሕሲኒን አንተ መጀመሪያውንም ከደግ ሰዎች አድርገን እናይሃለን። በሰው ላይ እንደማትጨቅን ካለፈው ሁኔታ ተረድተናልና አሁን እኛ ችግር ደርሶብናልና እባክህ የተለመደውን ርኅራህን አትንፈገን በማለት መለማመጥ ጀመሩ ማለት ነው። ከዚያ እንግዲህ ይሄ አቤቱታቸው ምን አይነት መልስ ያገኛል የሚለውን በሚቀጥለው እንመለስበታለን። ወሰለ ላሁ ለ አለነቢይ